የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሽን ባለፈው እንዳወራ ከሆነ እንዳየኸው እኔም እናንተ ነው የምጠብቀው እንጂ በእኔ በኩል እኮ ዝግጁ ነኝ ብሏል። በእኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም። ከምንም ጊዜ በላይ ወይ ነገ ምናምን በጭራሽ አይሆንም። እኔ ከዚህ ከዚህ ከዚህ ጊዜ በላይ እኔ ታይም አቃጣል አልፈልግም። ለምን መቶ አልነግርህም ከዚህ በላይ ጊዜ እየሰጠውኝ ነገ ነገ ነገ እየተባለ እኔ እኔ ራሴን መጉዳት አልፈልግም። ለምን ነው ትናል እኔ ሁሉ ጊዜ ችግር፣ እስካሁን የተፈጠሩ ችግሮች በሙሉ ነገ ችግር ይፈጠራል ብለን አስበን አቀደን ወይም ወስነንበት አይደለም ነገሮችን ማታ እናውራበት ከዛ ነገ ፕሮሚስ ልግባልሽና ለኦዲንስም ይፋ እናደርጋለን። አውቃለው የዋነሽ እንደኔ አይደለሽም። ጨክኖ ሚጨክን ክፉ እንጀት የለሽም። አንድ እድል ሰተሽኝ ልካሰሽታምኝ ያውም አገልጋይሽ ታማኝ ባርያሽ ሆኜ

እኔ ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ዛሬ ለአንድ ጉዳይ መጥቻለሁ። ዛሬ በጣም ቁም ነገር ሴሪየስ የሆነ ጉዳይ ነው ይዤ የመጣሁት። ማለት ያው ሰሞኑን ከተፈጠሩት ነገር አንጻር ይሄ ነገር ድጋሚ እንዲደገም ስለማልፈልግ የሆነ ነገር ላወራችሁ ለእናንተም። እንዲሁም አብርሽም አለ እዚህ፣ ግቢ ነው አብረን እየመጣ ነው እና ለሆነ ጉዳይ በደንብ ላወራው ስለፈለግኩኝ ይህንንም ነገር ያው እናንተ ፊት ስለሆነ ማድረግ የፈለግኩት በእናንተ ፊት ቃል እንዲገባልኝ ስለምፈልግ ቪዲዮ ለመስራት አስቤ ያለሁ ማለት ነው። እና ሀሳቡ ምንድን ነው? ያው እንደምታውቁት እኔና አብርሽ ያው ፕሮሚስ አስረናል። ቀለበት አስሮልኛል። ከዛም ባሻገር ደግሞ ሽማግሌ ልኮልኛል። ሶ ማለት ይሄ ነገር እንደ ባህል በጣም እንትን ነው የምላችሁ ይሄ አለ አይደለ በኢትዮጵያ ባህል ውስጥ ደግሞ አለ፣ ሽማግሌ ሲላክ እንዲሁም ደግሞ በቤተክርስቲያን በቸርች እንዲሁም በኒካ ምናምን እንትን ሲባል ያው ባልና ሚስት እንደሆኑ ይታሰባል። እንደዛ ነው የሚቆጠረው። እንዲሁም ደግሞ የሆነ በአካባቢ ሽማግሌ የሆነ እንደተዋደዱ ምናምን ተደርጎ ተነጋግረው አንድ ላይ መኖር ሲጀመር ያም እንደዛው እንደተጋቡ ነው የሚቆጠረው። ከዛ ባህል ባሻገር ግን አንዳንድ የኛ ይሄ የኢትዮጵያ ማህበረሰብ የሚያምነው ነገር አለ። ሰርግ የግድ መደገስ አለበት ብሎ ያስባል። እና ከዛም ነገር አንጻር እኔና አብርሽ ያው ሁሉም ሰው እንደሚያውቀው ሽማግሌ ከተላከ ኦልሬዲ ባልና ሚስት ሆነናል ማለት ነው። ግን ያንን ነገር ደግሞ በደንብ እንዲያጠነክረው ፈልጋለሁ እኔ። ከዛ ባሻገር ከሽማግሌ ባሻገር እንዲሁም ቀለበት አስሮልኛል ምናምን ከዛ ባሻገር ደግሞ ሰርግ የግድ መደረግ አለበት ብሎ ስለሚያስብ ማህበረሰቡም እኔም እንደዛው አስባለሁ። ቢኮዝ ያደግኩበት ነገር ስለሆነ እንደዛ ስለማስብ ይሄ ምንድን ነው ስፔሲፊክ ቀኑን እኔም እሱም እርግጠኛ መሆን አልቻለም። ኔክስት መንዝ እንላለን፣ በሚቀጥለው ሳምንት ወይ በሚቀጥለው ወር ምናምን እንላለን። ከዛ ነገሮች ሳይስተካከሉ ኦር ሳይሳኩ ይቀራሉና የሆነ ችግር ይፈጠርና በዛ ችግር መሀል የማይሆኑ ንትርኮች ይፈጠራሉ። ይህንንም ጉዳይ እንረሰዋለን ምናምን ሰው ይህ ነገር ማብቃት አለበት እንደኔ ማቆም አለበት ብዬ ስለማስብ፣ እንዲሁም ባለፈው እርቅ ከፈጠርም በኋላ ጋሽም ብዙ በጣም ያወሩ ነገሮች አሉ፣ በጣም ብዙ የመከረን ነገር አለ እና ቤተሰብም ያው እኛ ቃል ገብተናል። እንደተናገር ነው ከሆነ ሚዲያ ላይ የምንዳውራ ነው ከሆነ ዱባ ሄደን ነው የቃል ኪዳን ቀለበት እኔም እሱም የምናስረው ድባይ ሄደን ነው ተባብለናል። ስለዚህ ያንን ነገር ነው ፋሚሊም የሚጠብቀው ማለት ነው እና ፋሚሊም፣ ወዲን ስም ሁላችሁም የምጠብቁት ያንን ነገር ነው እና ከዛ ባሻገር ያለውን ይሄ ላደለ ከቀለበት በኋላ መልስ ምናምን የሚባሉ የቤተሰብ ፕሮግራሞች አሉ። ያንንም ነገር ለማዘጋጀት በኔም በኩል በአብርሽን ፋሚሊ በኩል ሬዲ እንደሆኑ ጋሼም ነግሮኛል። በእኔም ቤተሰብ በኩል ያለውን ጉዳይ አውቃለሁኝ እና ጋሼም ባለፈው ይህንን ነገር ፈጠን አድርገው ምናምን ብሎ ነግሮታል። እኔም ባለሁበት እንደዛው ነግሮታል ማለት ነው። ስለዛ ሬዲ ናቸው ይህንን ነገር ለማድረግ። ስለዚህ ይህንን ቀኑን መቁረጥ አለብን ብዬ አስባለሁ። በቃ ይበቃል። እስከዛሬ እየከፋ ነው። እስከ ዛሬ ያባከነው ጊዜ በቂ ነው ብዬ አስባለሁ፣ እና እኔም ደግሞ በቃ ነገሮች አለ አይደለም መንፈሴ እርፍ እንዲልፈልጋለሁ መጨነቅ አልፈልግም። ድጋሚ እንደዚህ አይነት ችግር ቢፈጠርስ ምናምን ብዬ አስባለሁ። ማለት ማውራት ባለብን ልክ በደንብ አውርተናል እኔም እሱም ይሄ ችግር እንደማይፈጠር ድጋሜ እኔና እሱ መካከል ሌሎች ሰዎች እንደማይገቡ እንዲሁም ደግሞ እኔም ያለብኝን ስህተት ተናግሬ ተማምነናል። እሱም እንዲሁ ያለበትን ስህተት ካሁን በኋላ እንደማይደግመው ቃል ተገባብተናል። ነገር ግን ይሄ ይሄ ቃላችን ደግሞ እንዲጸና በደንብ እፈልጋለሁኝ። ይሄ ጭንቀት የሚባለው ነገር እንዲኖር አልፈልግም። አለ አይደለ ስፔሻሊ እንደ ሴት ልጅ ደግሞ በጣም ያስጠላል። ነገሮች ስታስቡት ይደብራል። እስከ ዛሬ ያሳለፍናቸው ነገሮች በሙሉ በጣም ይደብራሉ። ስለዚህ ያ ነገር ማብቂያ እንዲሰጠው እፈልጋለሁ እና ይሄንንም ሀሳብ አውርቻለሁኝ፣ ግን አላድለ እስቲ በሚቀጥለው ወር እናረጋለን ነበር ያለኝ። እኔ ደግሞ አሁንም እንደዚህ በሚቀጥለው ወር እየተባለ እንትን እንዲባል አልፈልግም። በእርግጥ ያለውን ነገር እኔም አውቃለሁኝ። በምን ምክንያት እንደዚህ እየተጓተተ እንደሆነ አውቃለሁኝ። ነገር ግን ያለው ነገር በቂ ነው ብዬ ስለማስብ ፕሮግራሙ በጊዜ መደረግ አለበት ብዬ አስባለሁኝ እና ቀኑን ቆርጦ እኔም እሱን ተነጋግረንበት ቀኑን ቆርጦ እኔ በዚህ አስራ አምስት ቀን ሁላ ቢሆን ደስ ይለኛል። ከዚህ አስራ አምስት ቀን በአይል ሁላ ደስ ይለኛል። ለምን መጨነቅ የለብኝም እኔም ቤተሰብም እናንተ ያብሽም እናት አባት ከሚጨነቁ ኔም እናት አባት ከሚጨነቁ እንዲሁም ቤት እናንተ ጭምር ከምትጨነቁ ይሄን ነገር ለምን መቋጫ አንሰጣው? ካልተቻለ አልተቻለም ነው ከሆነ ይሆናል ካልሆነ አይሆንም የሚለው ውሳኔ ላይ መድረስ አለብን። አንዳንድ ጊዜ የሆነ ስታስቡት፣ እንዴት ብዬ ላስረዳችሁ? ያሳስባል በስፔሻሊ የእውነት ነው ብላችሁ ልጅ በጣም የሚያሳስብ ነገር ነው። የምሪ ነው ብላችሁ ማለት ብዙ ነገራችሁ ነው መስዋዕት ምታርጉበት ሊቀል ይችላል ወንድ ልጅ ሜቢ፣ ግን ለሴት ልጅ ደግሞ በጣም ከባድ ነው። ብዙ ነገሯን ነው ሉዝ የምታደርገው። ገባችሁ? ጊዜ ራሱ በጣም ቀላል ነገር አይደለም። ለሴት ልጅ ብዙ ነገር የምትሰራበት ነው፣ ነገ ህይወቷን የምታስተካክልበት፣ ቤቷን የምታቀናበት ጊዜያቶችን ነው ሉዝ እያደረገች ያለችውና ለነገ ህይወቴ ይሄ ነገር በቃ አስፈላጊ ነው ስለዚህ ከዛሬ መስራት አለብኝ ብላ የጀመረችውን ጉዳይ በእንጭጩ ቀርቶ የሆነ ያሳለፈችው ጊዜ እንደተቃጠለ ማሰብ በጣም ከባድ ነው እንደሴት ልጅ። ስለዚህ እኔ የሚያ ነገር እንዲያስጨንቀኝ ስለማልፈልግ ዛሬ የግድ መቋጫ ማግኘት ስላለበት እና እንዲሁም የኔም የሱም ሄደን ዱባይ ሄደን ቀለበት የምናስርበት የሰርጋችን ቀን መቆረጥ ስላለበት ዛሬውኑ ሀሳቡን እንዲያሳውቀኝ እጠይቀዋለሁ ማለት ነው። ያው ስናወራ ቀርተን አይደለም። ግን ደግሞ ስፔሲፊክ ቀኑን ምንትን ማሰብ ስላልቻልን ነው። በዚህ ጊዜ ይሆናል ወይ? በዚህ ጊዜ ይሆናል? በዚህ ጊዜ ይሄ ነገር ሊመጣ ስለሚችል ስለዚህ በቃ ይሄን ታይም ቆንጆ ነው ምናም ተብለን ተባብለን እናስብና ያንን ጊዜ ስንትን ስንለው የምናገኘው ነገር የተገላቢጦሽ ነው። ያንን ጊዜ ጠብቀን እዛ ጊዜ እዛ ታይም ላይ ስንደርስ የምናገኘው ነገር የተገላቢጦሽ የሆነ ስለሆነ ጊዜ ባራ ዘመን ቁጥር የሆነ ክፍተቶች እንዲፈጠሩ እድል እየፈጠርን ነው። አንደኛ ሁለተኛ ደግሞ ነገሮችን እያንዛዛ ናቸው ነው ችግሮች ደግሞ በጣም እንዲደራረቡ ባይዘዊ ለሆነ ነገር ጊዜ በሰጣችሁት ቁጥር ሌላ መዘዝ ነው ይዞባችሁ የሚመጣው እና ያ ነገር እንዲፈጠር አልፈልግም። እስከ ዛሬ ድረስ የተፈጠሩት ነገሮች ሁሉ ይበቃሉ። ያው እኔም ከዚህ በኋላ በዚህ ጉዳይ እኔ እና እሱ ብቻ ልናወራ የምንችለው ማለት ያው ሌሎች ሰዎች መካተት አለባቸው ብዬ አላስብ ማንም ከዚህ በኋላ አስፈላጊ አይደለም ብዬ ስለማላስብ ማለት ነው። ምክንያቱም ያው እኛ መሀል ሰው በገባ ቁጥር የሚመጣውን መዛዝ በደንብ ስላየ ነው። እኔም እሱም በቃ ደምድመናል። ኦልሬዲ አስፈላጊ አይደለም ማንንም መካተት እኔ እናንተ ተነጋግረን መወሰን የምንችለው ጉዳይ ነው ብዬ ተነጋግረን ጨርሰናል ማለት ነው። ስለዚህ አብርሽም እያመጣ ነው ይህንን ጉዳይ በደንብ አድርጌ አስረዳዋለሁኝ። ምናልባት ያው ከዚህ በፊት አውርተንበት አይደል እንዴ፣ ካሜራ መደቀኑ ለምን አስፈለገ ምናምን ሊሆን ይችላል። ከዛ ቀን እንዳያልፍ ስለፈለግኩኝ ነው ማለት አሁን ተነጋግረን ከምንወስነው ቀን እንዳያልፍ ስለፈለግኩ ነው ካሜራ የደቀንኩት በነገራችን ላይ ምክንያቱም አላድለ እዚህ ጋር ቃል የገባው ነገር ሜቢ ሊያሳስበውም ይችላል ብዬ ስላሰብኩኝ ነው። አንዳንዴ የሆነ ብቻችሁን ሆኖ ያወራችሁት ነገር ድንገት ላያስጨንቃችሁ ይችላል። ወይ ደግሞ አለማስጨነቅ ብቻ ሳይሆን በቃ ችግር የለውም፣ በዚህ መንገድ አድርጌ እንደዚህ እንደዚህ ያደርጋሉ ብላችሁ ይታስቡ ትችላላችሁ። ነገር ግን ያው ይሄንን ቪዲዮ እናንተ ስለምታዩት እንዴ ምን ነው ነው ይሄ ሰሞኑን ለምን ማለት ማጥፋት አብዛታሻል አ ቢምቢና ገባብኝ ለምን ዝም ትይወልሽ እንዴ? እና ምን ልበል? አንቺ ስራ አገቢበት? ሰላም በላቸው ካሜራ እንዳያስኩኝ አልነገርኩም። እሺ ለምን ደግሞ እዚህ መጣሽ እዛው አሰሪም ነበር ነው ቪዲዮ? አይ የሆነ ጉዳይ ልነግራቸው ነግራቸው ፈለ ፋሚሊዎቼ የሆነ ጥብቅና አሳሳቢ ጉዳይ። የምርሽ? አዎ እሱን ልነግራቸው ያው ከካሜራ ከካሜራማን ጋር በመነጋገር ቪዲዮ ይዣለሁኝና እንዲያልክ ነው የመጣሁት። ምን አስባ ምናምን እያልክ ነበር። ሰላም ፋሚሊዎቻችን፣ እንዴት ናችሁ? ደህና ናችሁ ያላችሁ እኛ እግዚአብሔር ይመስገን በጣም ደህና ነን፣ ከእናንተ ፍቅር፣ ደስታ፣ ሰላም፣ ናፍቆት በስተቀር ማለት ነው። ያ ሰላም ተሰጥቷቸው ጥሩ። ግን የምርሻው አንገርምሽ፣ አውቀሽ ነው የጠራሽኝ። ፕራንክ ልታረጊ ነው? እኔ ምንም ፕራንክ የለም፣ እንደውም ነገር ነው የማወራክ። ፕራንክ ምናምን ድሮ ቀረ ፕራንክ ፕራንክ የህጻን ጨዋታ ነው ትላለህ። ኧረ እኔ ምሬ ነው ለቁም ነገር እየጠራሁህ። ያው ሰሞኑን አንዳንድ ነገር እያወራው ካልነበረ በዛ ጉዳይ ላይ የሆነ በደንብ ቀን ቆርጠን መወሰን እንዳለብን እየነገርኩህ ነበርና አንተም እስቲ እናወራበታለን አልከኝ ማለት አለ አይደለ? እንዴት ብዬ አስረዳክ? እዚች ጋር ካሜራ መያዜ እንዳይደብርክ እሺ። ምክንያቱ ከዚህ በፊት አውርቼክ ስለነበረ እንዳይደብርክ ብዬ ልልክ ነው። ሲቀጥል ደግሞ በዚህም ነገር እኔም እርግጠኛ መሆን እፈልጋለሁ። ገባ? እንደ እንደ ሴት ልጅ እንደ ሴት ልጅ ብቻ ሳይሆን በቃ ብዙ ነገሮችን ሉዝ እያደረግን ነው፣ ብዙ ነገሮችን እያጣን ነው። እኔ እናንተ መሀል መፈጠር የሌለባቸው ነገሮች ሁሉ እንዲፈጠር ምክንያት እየሆነ ስለሆነ ነገሮችን በጊዜ መቋጨት አለብን ብዬ አስባለሁ። እና እሺ በግልጽ ላስረዳክ እና ምን ማለት መሰለክ፣ የሰርጋችንን ቀን መቁረጥ ወይም መወሰን አለብን። ጋሽን ባለፈው እንዳወራ ከሆነ እንዳየኸው፣ እኔም እናንተን ነው የምጠብቀው እንጂ በኔ በኩል እኮ ዝግጁ ነኝ ብሏል። በኔም ቤተሰብ በኩል እንዳየኸው ነው። ስለዚህ የእኛን ውሳኔ ነው የሚጠብቁት ሁላቸውም እና ነገሮችን እናመቻቻለን እየተባባልን በቃ ይሄ ጊዜ ጥሩ አይደለም። ይሄን ነገር በደንብ ለማዘጋጀት አይመቸንም። ስለዚህ ጊዜ አልፈነው በሚቀጥለው እናድርገው በሚቀጥለው እናድርገው እየተባባልን ሌላ የሚቀጥል ችግር ነው እየፈጠረን ያለነው። ሌላ የሚቀጥል ችግር ነው እየፈጠረን ያለነው። በደንብ አዳምጠኝ። አይ ግን ቆይ እስቲ እየተባባልን ነው እንጂ ይሄን ቀን ተብሎ ስፔሲፊክ የሆነ ቀን ወይም ደግሞ በዚች ጊዜ ነው የሚሆነው ተብሎ አንድ የሚያወሰን ነው ነገር የለም። ለምን ጊዜያችን እናቃጥላለን? እኮ የዱባይውን ቀለበት ፕሮግራሙን ነው። አንደኛ እሱ ነው ዋንኛው ነገር፣ አንደኛ እሱ ነው። ከዛ በኋላ የሚቀጥሉት ነገር ያሉት በሙሉ ያው ፋሚሊም እንደምታውቀው ሬዲ ነን ብለዋል። ስለዚህ እኛ ነው አንደኛ እየጠበቁት ያለው። ለዛ ነገር ደግሞ እኛ ምላሽ መስጠት አለብን ገባ። ምናልባት ነገሮችን ስናስብ ባጭሩ ማሰብ አንችልም፣ ሰፋር ግን ማሰብ ስላለብን ነው። ልክ ነሽ። የዛሬ ሁለት ወር ምናምን ነበረ ወደ ዱባይ ምን ሄዳለን ምናምን ያልኩሽ የነበረው። አሁንም እኮ ነገሮችን አስተካክለን ሄድ እንችላለን፣ ግን ደግሞ እኔና አንቺ ጨርሰን ለነሱ መልካም ዜና ምናሰማቸው ይሻላል። እዚህ ጋር መተካከል ቆንጆ እና ጥሩ ሐሳብ ነበር አንደኛ ነገር ነገር ግን ከዛሬ ሁለት ወር በፊት የዛሬ ሁለት ወር ብለን ቀጥረን ነገሮችን ልናስተካክል አይደለም? ቀርቶ ሌላ ጣጣን ይዞብን የመጣው ነው አይደለም? ጊዜ ባረዘመን ቁጥር ሌሎች ችግሮችን ጊዜ በሰፋ ቁጥር ሌሎች የሰፉ ችግሮች እየተፈጠሩ ነው አይደለም? እኔ እናንተ መሃል። ስለዚህ ያ ነገር በቃ በቃ መቋጨት አለበት፣ መሆን የለበትም። በዚህ የሀሳብ ውስጥ ደግሞ እኔ እንጃ፣ እኔ እንዴት አይኖ አንተ ነገሮችን የምታስበው በጣም ሰፋ አድርገ ነው። የሆነ ትንሽ ነገር እንዳየውቅ አትወድም ባህሪክ ነው ምናምን፣ ግን ደግሞ ትንሽ ነገር አልወድም ተብሎ ሌላ ትልልቅ ችግሮችን መፍጠር እኔ እንደኔ ተገቢ አይደለም። ለምንድነው እኔና አንተ መሀል ትልልቅ ችግሮች እየተፈጠሩ ቀስ በቀስ መሻከር የሚፈጠረው? ለምን ይፈጠራል? ለምን ከምንም ጊዜ በላይ ኖ በጭራሽ አይሆንም። እኔ ከዚህ ከዚህ ከዚህ ጊዜ በላይ እኔ ታይም ማቃጠል አልፈልግም። ለምነቱን አልነግርህም። ከዚህ በላይ ጊዜ እየሰጠሁኝ ነገ ነገ ነገ እየተባለ እኔ እኔ ራሴን መጉዳት አልፈልግም። ለምነቱን አልነግርህም። በቃ እውነቱን ንገረኝ ማለት እንነጋገርበት እና ቀጥረን ነገ አይሆንም። እኔ ደግሞ በቃ አሁኑኑ እንድንወስን ነው የምፈልገው አሁን ነው እንድንወስድ። ስለዚህ እኮ ብዙ የሚያስፈልጉ ነገሮች አሉ። ችግር የለውም ደጋጅት ይጠበቅብናል። የለም ገባሽ፣ ችግር የለውም የው መዘጋጀት አለብን ባልን ቁጥር ሌላ ትልልቅ የተዘጋጁ ችግሮች ነው እየመጡልን ያለው፣ እያልኩ ነው እኮ። አልገባህም። እንድርታሺ እኔም እኮ ጭንቀት ውስጥ በሆን ነው ነገሮችን እንትን ያላልኩት እንጂ እኮ አንቺ የምትፈልጊውን ነገር ነው ሳልፈልገው ቀርችኩ አይደለም። አውቃለሁ፣ ግን ደግሞ በቃ ነገሮችን ለምን በትንሹ ለማድረግ አንሞክርም ሁሉ ጊዜ ሰፋፊ ነገሮች እኔ እንጃ ለምን እንደዚያ እንደምታስብ አላውቅም። ሁሉ የግድ በቃ ትልቅ ነገር መደረግ አለበት ማለት ነው። እሺ እሱንም አይደለም። አንድ ነገር ነገር አንድ ጊዜ እንደዚህ አይነት ፕሮግራሞች ስታስቢ ነገ የሚባል ነገር አለ። ገባሽ ሁሉ ነገር እሺ ላይ ጨርሰሽ የነገ ህይወትሽ ሊያሳስብሽ ይገባል። ነገ ከነገው ላይ ምን ኖርበት ሚያሳስብ ሊያሳስብን ይገባል። ዛሬ ላይ ባለው ነገር ምናምን ሁሉንም ነገር ቤተሰብን ማስደስተን ማስደስተን ልናልፈው እንችላለን። የነገ ህይወታችን ግን በትንሽ ነገሮችን እናዘጋጅ ነው እያልኩ ያለሁት። አንተ ግን አሁንም ሰፊ ነገር ነው ኤክስፔክት እያደረክ ያለሁት። አንተ ትልልቅ ነገሮችን ነው እየጠበቅ ያለሁት እነዛን ትልልቅ ነገሮች ግን ለምን በቃ የግድ ትልቅ መሆን አለበት? ነገሩ በሙሉ አይሆንም። ለምን እንደዛ ኮ ካሰብክ እንደውም ትልልቅ ነገሮችን ሪን ምድር ይባሉ ሉዝ ከማደርግ በቃ በትንሽ ነገር ፕሮግራሜን አዘጋጅቼ ነገ ይህን አሳካለው የሚባለው እንደውም፣ በዚህኛው አይነት እኔ ባልኩ መንገድ ነው እንጂ አንተ ባልኩ መንገድ ጭራሽ ኮ አይስኬድም። እንደውም ለምን እውነቱን ግልጽ ግልጽ አንነጋገርም? ስለ ነገ እምታስብ እኮ እና ማለት ነው አዳምጪኛ አንቺ ብቻ እኮ አይደለም እኔ ለምን ሁል ጊዜ ችግር የሚፈጠረው የሚፈጠር ነገር የለም አናውቀውም እስካሁን የተፈጠሩት ችግሮች በሙሉ ነገ ችግር ይፈጠራል ብለን አስበን አቅደን ወይም ወስነንበት አይደለም እየተፈጠረ ያለው ስለዚህ ደግሞ ቢያንስ ነገሮችን እናስተካክለን ማታ እናውራበት። ከዛ ነገ ፕሮሚዝ ልግባልሽና ለኦዲየንስም ይፋ እናደርጋለን በሰላማዊ መንገድ ማለት ነው። ነገ ቀኑን መቼ እንደምንሄድ ወደ ዱባይ፣ ዘ ፕሮግራማችን መቼ እንደምናዘጋጅ የሰርጉን፣ የቀለበት ፕሮግራም ዱባይ ላይ ነው ብለናል። ፎቶ ፕሮግራምና የቀለበት ፕሮግራም አለ ዱባይ ላይ። ይሄንን ነገር ቀኑን ቆርጠን በዚህ ወር እንደሚሆን አይ ፕሮሚዝ፣ እርግጠኛ ነኝ። በዚህ ወር ምናምን ሳይሆን ስፔሲፊክ ቀኑን በቃ እንቁረጥ ነው እያልኩ ያለሁት። እሺ፣ ችግር የለውም ማታ እናወራበታለን። ነገር ግን ከማታ ያለፈ ጉዳይ እንዲፈጠርም እንዲኖርም አልፈልግም። እያዳመጥክ ነው አደለ? በደንብ ከማታ ምንም አይነት ነገር እንዲያልፍ አልፈልግም። በቃ እኔ በጣም ብዙ ነገሮች ያሳስበኛል። ነገ ደግሞ ምን ሊፈጠር ነው ብዬ ላስብ፣ ነገ ደግሞ ምን ምን ሊፈጠር ይሆን፣ ነገ ደግሞ ማን ይመጣ ይሆን፣ ነገ ደግሞ ምን አይነት ለምን ልጨነቅ እኔስ አይ ነው አቃለው እኮ አንተም የሚያሳስብህ ነገር እንዳለ እኮ አቃለው። ይሄ ነገር እኮ እንደዚህ አይነት ማለት አንተ ከምታስበው ነገር ጋራ ይሄ እንዴት ነው ላይ መዛዘንልህ ወይ ላይ መጣጠነልህ ይችል ይሆናል። ነገር ግን በቃ ችግሮች ከሚፈጠሩ በቃ ባለው ነገር ይህንን ታይም ማለፍ አለብን። እኔ እንደዛ ብዬ ነው ምልክ ከዚህ በላይ እኔ ጊዜ ማቃጠላችን ተገቢ ነው ብዬ አላስብም። ስለዚህ ያኛ ብዙ ወራት ሳስብበት የነበረ ነገርና ሳቅድበት የነበረ ነገር ስለሆነ ምንም ችግር የለውም። አሁን ለምሳሌ ዱባይ እንመጣለን ከዱባይ በኋላ እዚህ ሰርግ ወራ ፋሚሊ ዱባይ ላይ አሁን የራሳችን ፕሮግራም ነው የሚኖረው፣ ወጣቶች ናቸው የሚኖሩት እና እናንተ ኦዲየንሶቻችን ናቸው የምትኖሩት ማለት ነው። እና ይሄን ይሄን ነገር ሳላሰበው ቀርቼ ሳይሆን አስቀድሜ ረጅም ጊዜ አስቤበታለሁኝ። ለእሷም ቃል የገባውላት ነገር ነው ግን ያው አንዳንድ ጊዜ ነገሮች በጥልት ሲሆኑ ብዙ ነገሮችን ለነገ የምናስባቸው ነገሮች እያመለጡ ነው ይሄዳሉና፣ ለዛ ነው እርታይ እንጂ እኔ ምንም ሳላስበው ቀርቼ ሲንሳ አረጋን ቀርቶ አይደለም። እና እኔ ደግሞ ለአንቺ መሆንም እንደማያቀጣኝ ታውቂያለሽ። ምንም እኔ እንትን ያለኝ ነገር የለም፣ ግን ያው ነገሮች ያለ መመቻቸት ጉዳይ ነው እንጂ የዛሬ ሁለት ወር ምናምን ፕሮግራማችን አልቆ አንቺ የምትፈልጊው ነገር ላይ ደርሰሽ ምናምን ነበር። እስከ ዛሬ ድረስ ማለት ነው። እኮ ትክክል እኮ ነህ፣ ግን ቀንና ጊዜ በሰጠን ቁጥር ማለት እስከ እኔና አንተ እኮ መሀል መፈጠር የሌለባቸው እጅግ በጣም ትልልቅ ችግሮች እኮ ተፈጥሯል ነው አይደለም? እኔ እንጂ አንዴት ብዬሽ ላስረዳ አንድ ቤት ውስጥ ሆኖ ሰው በርከ ምናምን በስነ ስርዓት ሳያወራ መቆየት ምን ያህል እንደሚያስጠላ ስሜቱን በደንብ አይተዋል አይደለ? ስለዚህ ይሄ ችግር ደግሞ እየተፈጠረ ያለው መሀላችን እየሰጠ ነው ባለው ክፍተትና ጊዜያቶች ነው። ይሄ ነገር ሊገጣ ያልቻለው እና ማለት እንደ እንደ ይሄ እንደ ኢትዮጵያ ማህበረሰብ ካየኸው ሽማግሌ መላክ ብቻ በቂ ነው ብሎ አያስብም። ቀለበት ማሰራችን አንድ ነው፣ ሁለተኛ ደግሞ እንደ ባህል በሽማግሌ እናንተ ኦልሬዲ ባልና ሚስት ሆነናል። ነገር ግን ሰርግ የሚባለው ነገር ትልቅ ክብር አለው እዚህ ሀገር ውስጥ እኔም ደግሞ ያደግኩበት ማህበረሰብ እኔም ደግሞ ያደግኩበት ባህል እስከሆነ ድረስ እኔም ጋር ክብር አለው። ስለዚህ ያ ነገር የግድ መደረግ አለበት። በቃ እኮ ግን ጊዜ እንስጣው ነው እያልክ ያለው። እኔ ደግሞ ጊዜ መሰጠቱ በቃ በቂ ነው፣ በዛ ነው እያልኩ ያለሁት። ከዚህ በላይ ምንም አይነት ጊዜ ነው። ልትረዳኝ ስላልቻልክ ነው። ለምን በግልጽ አልናገርም። እናወራበት ስልህ እሺ በቃ ማማዬ ወይ በኋላ ምናምን ምናምን፣ እሺ እልሃለሁ። በኋላ ማልከኝ እናውራበታለን። ይሄ ነገር እኮ ግን እንደዚህ እንደዚህ ቢሆን እንደዚህ እንደዚህ ትንሽ ጊዜ ነው። አልጋ ባልጋ ሁሉም ሞልቶለት ወይ ያለ ሰው የለም ማለት ነው። የሰው ልጅ ፍላጎት መቼም ቢሆን ገደብ አይኖረውም። ዛሬ ሞላልኛል ብሎ ነገ ማለት የሚፈልገውን ነገር አግኝቶ ሌላ ተጨማሪ ነገር ከማሰብ እና ከመፈለግ ውጪ ሌላ ምንም ታሪክ አያመጣም። የሰው ልጅ ፍላጎት ደግሞ ሊገደብ አይችልም። ስለዚህ ከዚህ በላይ ጊዜ ከሰጠ ነው እኔ እኔ እንጃ እንዴት ብዬ ላስረዳ፣ ከዚህ በላይ እኔ አንተም እኔም ጊዜያችንን ማቃጠል አለብን ብዬ አላስብም። ነገ ችግር ከተፈጠረ እኔ ለምን አለው አይደለም ነገር ስለሽ ራሳችን የምንፈታው ነገር ነው። በቃ ነገ ችግር ከተፈጠረ ይኸውል እኔ እኔ ይፈጠራል ብለን አይደለም እየተፈጠረ የነበረው ባ ስለዚህ፣ ለምን ነገ ላይ የሚጸጸተኝ ነገር አደርጋለሁ። እሺ፣ እንደዛ ከሆነ በቃ ማታ በደንብ እናወራበታለን። ስፔሲፊክ ቀኑንም እንግዲህ እኮ ነገ እናሳውቃቸዋለን። ፋሚሊዎች በጣም ይቅርታ ይህንን ነገር ስናገር፣ ያው ወዲንሶቻችን ናችሁ ለእኛ ትልቅ ቦታ አላችሁ፣ እኛም ደግሞ ለእናንተ ትልቅ ቦታ አለን። ግን ደግሞ አንዳንድ ጊዜ ያው የሁለታችን ጉዳዮች ብዙም ባይወጡ ብዬ አስባለሁኝና ችግር የለውም። ፕሮሚስ ነገ እኔና እሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን። ምን ሄድበትም ቀን ወደ ዱባይ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች፣ ያው እንግዲህ ሰርጋችንን ስናስብ ከናንተ ጋር ስለምናስብ ነገ ፕሮሚስ በጉጉት ጠብቁ። ቀኑን ቆርጠን ከቻልን ቪዛ አስመጥተን እንመጣላችኋለን ብዬ አስባለሁ። እግዚአብሔር ካለ እና ምንም ነገር አታስቡ። አሁን ዝናብ እየዘነበ ነው እና ያስደብርኳችሁ ስለመሰለኝ ነው። ካስደብርኳችሁ በጣም ይቅርታ። ሩታንም በጣም ይቅርታ አድርግልኝ ግን ደግሞ ሁሉንም ነገሮች እንደሚስተካከሉ ቃል እገባልሽ አለሁኝ ሌላው ደግሞ ቃል በተግባር ማየት እንፈልጋለን ነገ ብያለኝ እኮ ነገ ሁሉንም ነገ ይፋ የምናደርግ ይሆናል ከዛም በኋላ ወደ ዝግጅት ነው የምንሄደው ቀኑን አይርቅም ፈጣሪ ቢሰቅ እኔ ያሰብኩት በዚህ ወር ነው ዲቴል ደግሞ ኖርማል ቀኑን ነገ የምናሳወቃችሁ ይሆናል ማለት ነው እንግዲህ በውጪዎች በዚህ ወር ዱባይ መገናኘታችን አይቀርም ነገ እናሳውቃቸዋለን። ለሱ ማለት ነው። ስለዚህ እኔ እናውራበት ያልኳትም ለዛ ነው። ለአንዳንድ ጊዜ ሩታ ስለምትቸኩል ነው እንጂ፣ የምሬን እውነት ስለምትቸኩል ነው እንጂ አውርተንበት ወደ እናንተ መምጣት እንችል ነበረ። እና ምንም ችግር የለውም። ለሱ ያው ከእናንተ የሚደበቅ ነገር የለም ብላ ነው እሷም፣ በክፋት አይደለም። ስለዚህ ሁሉንም ነገር ይፋ እናደርጋለን። ይሄ ነው ልል የምችለው። ሩታ ይሄ ነገር እኔ አስደነገጠችኝ እና ናውራም እንትን የለኝም። አሁን ማለት ነው ይሄ ነገር አይደለም ማስደንገጥ አይደለም። ጊዜ በሰጠነው ቁጥር የምር ነው በጣም የሚያስጠሉ ችግሮች እየተፈጠሩ ነውና እኔ ደሞ ምን አለ ቴንሽን የሚያረጋችሁ አንዳንድ ጊዜ ፍርሀት የሚባል ነገር አለና ነገ ይሄ ነገር ቢፈጠርስ ደግሞ እና እስከዛሬም ድረስ እያሰብንበት አይደለም ይሄ ችግር እየተፈጠረ ያለው ከብዙ ጓደኞቻችን ጋር አውርተን በቃ ይሄ ሰዓት ይህ እንደዚህ ጊዜ ነው ሰርጋችሁ በዚህ ጊዜ ይሆናል ምና ምና ብለን እናወራና ሳናስበው በቃ ደስ ማይል ነገር ይፈጠራል። የሆነ ዱብዳ ነው የሚባለው። በቃ በጣም ያስጨንቀናል። ያ ደሞ ማይሆን ድብብ ምንድነው፣ መደባበር ውስጥ ያስገባናል። ያ ነገር ደግሞ እኔ በቃ እንዲያ በቃ ፈልጋለሁ። በቃ እውነት በቃ ይሰለቻል። አንዳንድ ነገር ሲደቃቀም እና ማለት ይሄ ነገር አይ ቲንክ እኔም ጋር እሱም ጋር የሆነ እልህ መጋባት መቃቃር ምናምን እያመጣ ስለመሰለኝ ነው ይሄን ነገር ዛሬ ለመናገር የፈለኩት እና ያሳለፍናቸው ታይሞች በጣም ያስጠሉ ነበር። እኔም ጋር እልህ፣ እሱም ጋር እልህ እየመጣ እንዲሁም ይሄ ሳታስቡት መሻከር የሚባለው ነገር ይፈጠራልና ይሄ ነገር መፈጠር ስለሌለበት እንዲያበቃም ስለምፈልግ ነው ዛሬ እንግዲህ በደንብ ቀኑን ቆርጠ ንገረኝ ብዬ ለማለት የተገደድኩት። ስለዚህ አንተንም ካስጨነቅኩ አም ሶሪ። አታቀርቅር። አይ ማለት አይ ቲንክ እሱ እንዳሰበው አይደለም። እኔ የሄድኩለት ለዛ ነውና እንደዚህ እየሆነ ያለው አትፍረዱበት። ማለት እሱ በቃ ነገሮችን በሰፊ ማድረግ ምናምን ያስደስተዋል። ትንሽ ነገር ይሄ የሚወድ አይነት ሰው አይደለም። እኔ ደግሞ ትልቁን ነገር እያሰብን መንገዶችን እየሳተን እየመጣን ስለመሰለኝ ነውና በቃ በትንሽ ነገር እንትን ብለን ነገሮች መሳካት አለባቸው ብዬ ስለማስብ ነው እና ለዛ ነው። አላቢ ሰዎች ነገር በላቸውና እንሰራበታቸው ለነገ ቀጠርኳቸው እንግዲህ